የባስኬቶ ዞን ሕዝብ ምክር ቤት ዋና ፍ ጉባኤ አቶ ማርቆስ ልፋቱ በጉባኤው መክፈቻ ላይ እንዳሉት የሕዳሴው ግድባችን ተጠናቆ አገልግሎት መስጠት በጀመረ ማግስት ጉባኤው መካሄዱ ልዩ ያደርገዋል ብለዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ ዱፄ ታምሩ የባስኬቶ ዞንን በአስተዳዳሪነት እንዲያገለግሉ እጩ ዶክተር ሳሚኤል ደሳለኝን በእጩነት ለምክር ቤቱ አቅርበዋል። ባላቸው መልካም ስነ ምግባር፣ የስራ ልምድና የአመራር ጥበብ ባስኬቶ ዞን የተጀመሩ የልማትና የመልካም አስተዳደር ስራዎችን በብልጽግና ፓርቲ እሳቤ በላቂ አመራር ጥበብና ብቃት በመምራት በዞኑ የተሻለ ለውጥና ውጤት በማስመዝገብ ህዝቡን ተጠቃሚ ማድረግ የሚችሉ መሆናቸውን የክልሉ ብልጽግና ፓርቲ ስለሚያምን እጩ ዶክተር ሳሙኤል ደሳለኝ የባስኬቶ ዞን ዋና አስተዳዳሪ ሆነው ሹመታቸው እንዲጸድቅ የተከበረው ምክር ቤት የቀረበውን ፕሮፖዛል መርምሮ እንዲያጸድቅ በአክብሮት ይጠይቃለሁ። የምክር ቤቱ አባላት በቀረቡት እጩ አስተዳዳሪ ዙሪያ ሀሳብ፣ አስተያየት ሰጥተውበት በመመርመር በሙሉ ድምፅ አጽድቀዋልም። የባስኬቱ ዞን ዋና አስተዳዳሪ እጩ ዶክተር ሳሚኤል ደሳለኝ በምክር ቤቱ ፊት ቀርበው ባደረጉት ንግግር በዞኑ ማህበራዊ፣ ኢኮኖሚያዊና በሰላምና ጸጥታ ዘርፎች የታቀዱ ተግባራትን ለማሳካት በጽናት ይሰራል ብለዋል። ለሁሉም መሰረትና ቁልፉ ጉዳይ ሰላም በመሆኑ በዞናችን ዘላቅና ቀጣይነት ያለው ሰላም እንዲሰፍን ከየትኛውም ጉዳይ በላይ ትኩረት ሰጥተን የምንሰራ ይሆናል። ለዚህም በዞናችን ውስጥ ብቻም ሳይሆን ከአጎራባች የአስተዳደር መዋቅሮች ጋር በትብብርና በወንድማማችነት እሳቤ በጋራ በመስራት ክልላችን የሰላም የመቻቻል እና የብልጽግና ተምሳሌት ክልል ለማድረግ የክልሉ መንግስት የነደፈውን ራዕይ እውን እንዲሆን የበኩላችንን ኃላፊነት ለመወጣት በትጋት የምንሰራ ይሆናል። በዞኑ የሚገኘውን እምቅ የተፈጥሮ ሀብት ጥቅም ላይ ለማዋል ያለ ልዩነት አካታች አሰራርን በመከተል ልዩ ትኩረት ተሰጥቶት እንደሚሰራም አረጋግጠዋል። በዘር በሃይማኖት በጾታ በገጠር በከተማ ሳንከፋፈል በአንድነት መንፈስ በጋራ መቆም የምንችልበትን ሁኔታ ለመፍጠር ከመቼውም በበለጠ ሁኔታ አካታች አሰራርን ለማስፈን አበክረን እንሰራለን።